ጤና ይስጥልኝ ዶክተር ጌታነህ ደጀን እባላለሁ። በደብረ ብርሃን ዩኒቨርሲቲና በሀኪም ግዛው ሆስፒታል የማህጸንና ጽንስ ስፔሻሊስት ሀኪም ነኝ። በዛሬው ዕለት የምንመለከተው ስለ ማህጸን ጫፍ ካንሰር ይሆናል። እንደሚታወቀው የማህጸን ጫፍ ካንሰር በዓለማችን ላይ ሴቶችን በማጥቃት በአራተኛ ደረጃነት ይገኛል። በሀገራችን ላይ የሁለተኛ ደረጃ በማጥቃት ይገኛል። ስለዚህ እንደሚታወቀው ይህ የማህፀን ካንሰር የምንላቸው የሴቶችን የስነ ተዋልዶ ካንሰር ሁሉን የሚያጠቃ ሲሆን የማህፀን ጫፍ የምንለው ግን ከማህፀን በተለምዶ የማህፀን በር የምንለውን ከዛ ተነስቶ የማህፀን በር የምንለውን የሚያጠቃ ካንሰር ነው። ስለዚህ በአለም አቀፍ ደረጃ ስናየው በቢያንስ በየ በአመት ከ600 ሺህ በላይ ካንሰር ታማሚዎች አሉ። በሀገራችንም ትክክለኛ ቁጥሩ ባይታወቅም ግን በጣም አደገኛና ኮመን የሆነ በሁለተኛ ደረጃነት ላይ የሚገኝ ካንሰር ነው ማለት ነው። የማህፀን ጫፍ ካንሰር የሚያመጡትን መንስኤዎችን ስንመለከት በመጀመሪያ ሂውማን ፓፕሎማ ቫይረስ ወይም ኤችፒቪ ቫይረስ የምለው ኢንፌክሽን የሚመጣ ሲሆን በብዛት ይህ ኢንፌክሽን ለረጅም ጊዜ ሴል ውስጥ ከገባ በኋላ ወይም ደግሞ ህዋስ ውስጥ ከገባ በኋላ ከረጅም ጊዜ በኋላ ወደ ካንሰርነት የሚቀየር ሲሆን በተለይ ከዘጠና ፐርሰንት እስከ ዘጠና ፐርሰንት ወይም ደግሞ ከመቶ እናቶች ዘጠናዎቹ እናቶች ላይ ከአንድ ዓመት እስከ ሁለት ዓመት ባለው የሚድን ሲሆን ነገር ግን እስከ አምስት ፐርሰንት የሚሆኑት ከአምስት እስከ አስር ፐርሰንት የሚሆኑት ደግሞ ወደ ካንሰርነት የመቀየር እድል አለው። ስለዚህ የበኤች ፒ ቪ ኢንፌክሽን በኤች ፒ ቪ ኢንፌክሽን ከተከሰተ በኋላ ለዚህ ደግሞ የሚያጋልጡ ሌሎች ምክንያቶች አሉ። ለምሳሌ የመጀመሪያው እናትየዋ ለምሳሌ የሰውነት ወይም ደግሞ የበሽታ መከላከል አቅሟ ዝቅተኛ ከሆነ ለምሳሌ ኤችአይቪ ታማሚ ብትሆን፣ ለዚህ ለኤችአይቪ ኢንፌክት በምትሆንበት በኤችፒቪ በምትያዝበት ጊዜ ወደ ካንሰር የመቀየርነት እድል ይጨምራል። ሌላው እናትየዋ ሲጋራ የምታጨስ ከሆነ ከዛ በተጨማሪ ደግሞ ብዙ ልጆችም የምትወልድ ከሆነ ከዚህ በተጨማሪ ሌሎች ለምሳሌ በግብረ ስጋ ግንኙነት የሚተላለፉ ወይም ደግሞ የአባላ ዘር በሽታዎች የምንላቸው የሚዟት ከሆነ ለኤችፒቪ ኢንፌክሽን ያጋልጣል። ስለዚህ እነዚህ ነገሮች በአጠቃላይ ለእናትየዋ ለማህፀን ጫፍ ካንሰር የሚያጋልጡ ነገሮች ናቸው ማለት ነው። ስለዚህ የማህፀን ጫፍ ካንሰርን ምልክቶች ስንመለከት በሁለት ደረጃ ማየት እንችላለን። አንደኛው ቅድመ ካንሰር የምንለው ነው። ስለዚህ ቅድመ ካንሰር የምንለው ብዙ ጊዜ ምንም አይነት ምልክት አያሳይም። በቫይረሱ ከተጠቃች በኋላ ለረጅም ዓመት ምንም አይነት ምልክት ሳይኖራት ሰውነቷ ህዋስ ውስጥ ይቆያል ማለት ነው። ስለዚህ ምንም አይነት ምልክት ስለማይኖረው ማንኛዋም እናት ወይም ማንኛዋም ሴት ምርመራ በማድረግ ብቻ ነው ሊታወቅ የሚችለው ማለት ነው። ስለዚህ መጀመሪያ ደረጃ ላይ ምን አይነት ምልክት ላይኖራቸው ይችላል። በሁለተኛ ደረጃ የምንለው ደግሞ የካንሰርነት ምልክት ወይም ደግሞ ካንሰር ከተቀየረ በኋላ በብዛት መጀመሪያ ላይ የሚያሳዩት መድማት ነው። ስለዚህ መድማት የሚሆነው የመጀመሪያው ምናልባት ግንኙነት በምታድርግበት ሊሆን ይችላል፣ በምታጠብበት ሊሆን ይችላል። አንዳንድ ጊዜ ሽንት ቤት ሆና በምታምጥበትም ጊዜ ደም መድማት ሊኖር ይችላል ማለት ነው። የሁለተኛው ምልክት ሊያሳየን የሚችለው ፈሳሽ ሊመጣ ከማህፀን የሚወጣ ፈሳሽ፣ ያ ፈሳሽ መጥፎ ጠረን ያለው ብዙ ጊዜ ውሃ አይነት የሆነ ግን ሽታ ለየት በፊት ከምታየው የተለየ ሽታ ካለ እነዚህ ዋና ዋና ምክንያቶች ናቸው። ከዚህ በተጨማሪ እንደገና ካንሰር ወይም ደግሞ ይሄ በሽታ ከፍ ያለ ደረጃ ላይ የሚደርስ ከሆነ የእግር ማበጥ ሊመጣ ይችላል። ከዚህ በተጨማሪ እንደገና ለምሳሌ የሽንት ኢንፌክሽን ሊኖራት ይችላል። የኩላሊት የመስራት አቅምን ሊቀንስ ይችላል። ያ ማለት ካንሰሩ ደረጃ ከፍ ያለ ደረጃ ላይ ስለሆነ ወደ በማህፀን አካባቢ ወዳሉ ወደ ሌሎች የሰውነት ክፍሎች የተዛመተ ሊሆን ይችላል ማለት ነው። ስለዚህ በአጠቃላይ የሚያሳዩት ምልክቶች በተለይ ደረጃው ከፍ እያለ ሲሄድ የሽንት መቀነስ ሊያመጣ ይችላል። ከዚህ በተጨማሪ ረጅም ጊዜ ደም መፍሰስ ካጋጠማት ደግሞ የደም ማነስ ምልክቶች ለምሳሌ ማዞር ሊሆን ይችላል፣ ልብ መምታት ሊሆን ይችላል። ከዚህ በተጨማሪ ሌሎችም የሚሰራጭ ከሆነ ለመተንፈስም እስከ መቸገር ድረስ ሊያጋጥመን ይችላል ማለት ነው። ስለዚህ በአጠቃላይ የማህፀን ጫፍ ካንሰር ያለበት በብዛት የምናየው ምልክት የመጀመሪያው ቅድም እንዳየነው ደም መድማት፣ ጠረን ያለው ፈሳሽ፣ እግር ማበጥ የወገብ ህመም አንዳንድ ጊዜ እግር ህመም ሊኖር ይችላል። ስለዚህና ቀደም የዘረዘርኳቸው የደማነስ ምልክቶች ሊሆኑ ይችላሉ ማለት ነው። ስለዚህ እነዚህ ሁሉ ምልክቶች ናቸው። ስለዚህ አንድ ሴት የማህፀን በር የማህፀን ጫፍ ካንሰር ካላት ለምርመራ በምትመጣ ጊዜ የሚደረጉ ምርመራዎች አሉ። ስለዚህ የመጀመሪያው ምርመራ ኤችፒቪ ዴን የምንለው አለ። ይሄኛው በሁሉም ቦታ ላይ ሊኖር ይችላል፣ ነገር ግን የተወሰኑ ሆስፒታሎች ሊኖር ይችላል እሱኛው ምንድን ነው የኤችፒቪ ህዋስን ወይም ደግሞ እሱ መኖሩን ኢንፌክትድ መሆኑን የሚያሳየን ምልክት ነው። ስለዚህ እሱን በመመረመር የዚህ ቫይረስ ኢንፌክሽን መኖሩን ማወቅ ይቻላል ማለት ነው። ሁለተኛው ሁለተኛው ለምርመራ በምትመጣበት ጊዜ ቪአይኤ የምንለው ወይም ደግሞ አሴቲክ አሲድ የሚባል ኮምጣጤ ነገር ከተቀባ በኋላ የመልክ እዛ የማህፀን ጫፍ ላይ መልክ በሚቀይርበት ሰዓት ጊዜ ይኑር አይኑር የምንለካበት ነው ማለት ነው። ሶስተኛው ደግሞ ምርመራ የምናደርግበት ከማህፀን ጫፍ ላይ ወይም ከሚታየን ነገር ላይ ናሙና ወስደን በፓቶሎጂ በመላክ ትክክለኛ የማህፀን በር ጫፍ ካንሰር እንዳለ እናረጋግጣለን። ማ ነው ስለዚህ ይህንን በማድረግ ህክምናዎች ይደረጋሉ ስለዚህ ህክምናው በሁለት መንገድ ነው የምናየው የመጀመሪያው ቅድመ ካንሰር ከሆነ በተለይ ቶሎ አንድ እህት አንድ ሴት ምርመራ አድርጋ ቶሎ ቅድመ ካንሰር እንደሆነ ከተገኘ ማህፀን ሳይወጣ ሌሎች የጎንዮሽ ጉዳቱ ሳይመጡ ወደ ካንሰርነትም ሳይቀየር የተለያዩ ምርመራዎች የተለያዩ ህክምናዎችን ማድረግ ይቻላል አንደኛው ለምሳሌ ክራዮቴራፒ የምንለው ይህ የህክምና አይነት በጣም ቀዝቃዛ በሆነ ወደ ካንሴር ወደ ካንሰር ሴል የሚቀየሩትን ሴሎች በቀዝቃዛ ነገር መግደል ማለት ነው። ሌላ ደግሞ ኮን ባዮፕሲ የምንለው በእንግሊዝኛው አጠራር እሱ ምንድን ነው? ይሄ የካንሰር ሴል ወይም ደግሞ ቅድመ ካንሰር ሴል ያለበትን ኤሪያ ቆርጦ እንዲወጣ በማድረግ እናትየዋ ከዛ በኋላ መውለድም ትችላለች፣ ቀጣይ ክትትል እየተደረገላት ወደ ካንሰር ሳይቀየር በዚህ መልኩ ልናክመው እንችላለን ማለት ነው። ስለዚህ የተለያዩ አማራጮች ስላሉ በዚህ ምክንያት ወደ ካንሰርነት ሳይቀየር ማከም ይቻላል ማለት ነው። ቅድም በናሙና ተወስዶ በፓቶሎጂ የማህፀን ጫፍ ካንሰር እንደሆነ ከተረጋገጠ ደግሞ የተለያዩ ህክምናዎች አሉ። በደረጃው ምክንያት የመጀመሪያው ለምሳሌ ሰርጀሪ ሊሆን ይችላል። ያንን ከነ ማህፀን ከነ ማህፀን ጫፍ እስከ ካንሰሩ ባለው በስፔሻሊስት ሐኪም በሰብ ስፔሻሊስት ሐኪሞች ሰርጀሪው ተሰርቶ መዳን ይቻላል ማለት ነው። ደረጃው ደግሞ ከፍ የሚል ከሆነ የጨረር ህክምና ወይም ራዲዮ ቴራፒ የምንለው በሱ ልናክም እንችላለን። የጨረርና የጨረር ህክምናና በመድሃኒት አንድ ጋር ተደርጎ ህክምናው ሊሰጥ ይችላል ማለት ነው። ስለዚህ በዚህ መሰረት ህክምናው ሊደረግ ይችላል ማለት ነው። ስለዚህ ይህ ገዳይ በሽታ ከሌሎች የካንሰር አይነቶች የሚለየው አንደኛ፣ ቶሎ ምርመራ አድርገን ቶሎ ምርመራ በማድረግ የምናገኘው ከሆነ ሙሉ በሙሉ መዳን የሚችል መሆኑ፣ ሁለተኛ፣ እንደገና ደግሞ መከላከል የሚቻል መሆኑ፣ ይህንን በሽታ በትልቅ በከፍተኛ ደረጃ መቀነስ ይቻላል። ስለዚህ ወደ መከላከያ መንገዶቹ ስንሄድ፣ ለመከላከል የመጀመሪያው መከላከያ የምናደርገው እንደ ማንኛውም ቅድም ቫይረስ የሚያምጣው ዋናው የሚያመጣው በሽታ ቫይረስ ነው ብለናል። ስለዚህ ይህንን ቫይረስ እንዳይዘን ለመከላከል አንደኛው ለምሳሌ አንድ ለአንድ መወሰድ ሊሆን ይችላል። ሌላ ከአንድ በላይ ወይም ከሁለት በላይ ካሉ ሰዎች ጋር ግንኙነት አለማድረግ፣ ይሄ አንዱ የመከላከያ ዘዴ ነው። ሁለተኛው የመከላከያ ዘዴ አንድ እህት ግብረስጋ ግንኙነት ከማድረጓ በፊት ክትባት መውሰድ ትችላለች። ስለዚህ አሁን አሁን ገበያ ላይ ያሉት ወይም ደግሞ አሁን በሕክምና ላይ ያሉት የክትባት አይነቶች በከፍተኛ ደረጃ ለዚህ ለማህፀን ጫፍ ካንሰርን የመከላከል አቅም አላቸው። ስለዚህ አንድ እናት አንድ ሴት ከ11 ዓመት እስከ 14 ዓመት ባለው ጊዜ ክትባት ብትወስድ ይመከራል። ነገር ግን ከ11 ዓመት ጀምሮ እስከ 25 ዓመት ድረስ መውሰድ ትችላለች። ከዛ በኋላ ክትባቱን ከመውሰድ ይልቅ ቅድመ ካንሰር ምርመራ በማድረግ የተሻለ አማራጭ ሆናል ማለት ነው። ስለዚህ አንደኛው የመከላከያ መንገድ ክትባት መውሰድ ነው ማለት ነው። ስለዚህ ሁሉም ሴት እህቶቻችን ክትባት ማድረግ ይኖርባቸዋል። ሁለተኛው መከላከያ መንገድ በተደጋጋሚ ቅድመ ምርመራ በማድረግ ወይም ደግሞ ቅድም ያልነው ቪአይኤ ምርመራ በማድረግ ቅድመ ካንሰር እንደሆነ ይገኛል። ያ የተገኘው ምርመራ ደግሞ ሕክምና በማድረግ መከላከል ይቻላል ማለት ነው። ስለዚህ በአጠቃላይ ይህ የማህፀን ጫፍ ካንሰር ቶሎ ምርመራ የምናደርግ ከሆነ ሙሉ በሙሉ ማዳን የሚቻል የካንሰር አይነት ሲሆን፣ ለዚህም ደግሞ ሁሉም ህብረተሰብ የበኩል ሊወጣ ይችላል። ለምሳሌ አንድ ቤተሰብ ልጆች ለምሳሌ የ20 ዓመት ሊሆን ይችላል፣ የ14 ዓመት ሊሆን ይችላል፣ የ15 ዓመት ሊሆን ይችላል። ስለዚህ ክትባት እንድትወስድ በማድረግ ይህን የኤችፒቪ ቫይረስ ክትባት እንድትወስድ በማድረግ ሁለተኛ ለአካባቢው ህብረተሰብ ለዚህ ለማህፀን ጫፍ ካንሰር ቅድመ ምርመራ እንድታደርግ ቢደረግ እነዚህ ነገሮች ሁሉ ኃላፊነቱን ቢወሰድ ይሄንን ካንሰር በከፍተኛ ደረጃ መቀነስ ይቻላል ማለት ነው። ስለዚህ ለዛሬ ያዝነው ይሄ ነው። አመሰግናለሁ።